ሲጀመር በአራት ዓመት ዝሙት ፈጽማል ማለት ምናልባት አብራ ያለችው ልጅ ደፍራል ማለት ነው። ቲክቶክ ላይ ፌስቡክ ላይ ምጣት ሰግጡ ተብለናል፣ ደድቡ ተብለናል እየተባለ ለማየት የሚዘገንን ነገር ነው እየሆነ ያለው። ጉሎ ሰብን እንዴት በህዝብ ደረጃ በእልልታና በጭብጨባ ትቆበጠ? ነውረኝነት እከ ነው፣ ጋጥወጥነት እከ ነው። ሃይማኖተኞችን እንውጥላ እንልወሳለን፣ ሃይማኖቶችን መስጊድ ቤተክርስቲያን ትረጣለ። አብዛኛው ግን ነውረኛ ስግጥናና ድድብና እንዴት መፈክር ይሆናል ለህዝብ? ዛሩ ሚዛናችን ዘሎቸው ወጣን። እንግዲህ በአዶናይና በሮፍና እንዶ ጋፊዎች መካከል የተነሳው ጉብ ጉብ ነው። እንደምታቁት እንግዲህ አዶናይ በግለው ወሲብና በሱግጥና በድድብና ጋር የተገናኘ ሀሳቦች በማንፀባረቅ በመላ ኢትዮጵያን ከፍተኛ ተቀባይነት በአጭር ጊዜ ያገኘ ነው። እንደምታውቁት አደናይ በሚዲያዎች እየወጣ በቀጥታ ያለምንም ህፍረት እኔ በአራት ዓመቴ ነው ድንግልናዬን ያጣሁት ዝሙት የፈጸምኩት ከዛ ጊዜ ጀምሮ እስካሁን ድረስ ይኸው በግል ወሲብ እና በተለያዩ ዝሙቶች አለው ኢትዮጵያን ምን ይወስላቻል? እንወድሃለን እናፈቅርሃለን ብለን ሲጀመር በአራት ዓመት ዝሙት ፈጽሟል ማለት ምናልባት አብራ ያለች ልጅ ደፍራል ማለት ነው ግን ኢትዮጵያ ነች። በጣም አዱናይ አንደኛ ከዓለም አንደኛ ሰግጥ ደድብ ለገንዘብ ደድብ ሰግጥ ማንንም እንዳሰማ ማህበራዊ መንፈሳዊ ማንነታችን ሰብረ ገነጣጥለ እንደፈለ እበዳለው። ህዝብ ሁሉ እያበደ ነው። ራቁቱን እየወጣ ነው። ዛሬ ቲክቶክ ላይ፣ ፌስቡክ ላይ መጣት ሰግጡቶ ብለናል ደድቡቶ ብለናል እየተባለ ለማየት የሚዘጎንን ነገር ነው እየሆነ ያለው እና እኔ በጣም የሚያሳፍር ነው። እንግዲህ ከሮፍናን ጋር ደግሞ ወደ ግብግብ ውስጥ የገቡበት ምክንያት ምንድን ነው? አንድ ወጣት እንግዲህ የአዶናን ሀሳብ ተቃውሞ መፈመስም ገንዘብ መገኘትም ያለበት በስግጥና በድብድብና ማህበራዊ መንፈሳዊና ባህላዊ ሆኑ ማንነታችን በሞስበር ሳይሆን በእውቀትና በጥበብ ነው የሚል ሀሳብ አንጸባረቀ። ይህን ሀሳብ ሮፍናን ሪፖስት አረገ ቲክቶክ ፔጅ ላይ ማለት ነው። ከዛ አዶናዊ እና ቢጤዎቹ ሰገጤዎቹ ተነሱ ማለት ነው። ተነስ ሰገጤዎች ሶግጥ እንዴት ሮፍናን እንደዚህ እንዴት ትናገራለህ? እንዴት ተብሎ አበዱ ማለት ነው። ሙልጭ አድርገው ሮፍናን ተወሳደበው እና እኔ ይሄን ሳስብ ጭንቅላቴ ላይ የሚመጣ ምን መሰለ? አንዳንድ ሌባ በየመንደር አይታችሁ ከሆነ በየክፍለ ከተማ በጣም ዝነኛ የሆኑ በጣም የሚፈሩ ወጣቶች አሉ። በየሰፈሩ አብዛኞቹ ስራቸው ምንድን ነው? ሌብነት ነው። በጩቤ ሰው ይወጋሉ፣ ደም ያፈሳሉ። በየሰፈሩ ኧረ ከር ክብሮ ነው ሌባን የሚያከብር ሌባ ማህበረሰብ እየፈጠር ነው። ይመጣሉ ጉሎሴ እንዴት በህዝብ ደረጃ በእልልታና በጭብጨባ ትቆበጠ ነውረኝነት እኮ ነው፣ ጋጥ ወጥነት እኮ ነው። ሃይማኖተኞችን እንውጥላ እንለወሳለን። ሃይማኖቶችን ወይ መስጊድ ቤተክርስቲያን ትረጣለ አብዛኛው ግን ነውረኛ። ኢትዮጵያ ውስጥ የትኛው መንፈሳዊ ሰው ሞቶና ሞቶ አምሳ ሺህ በቀን አይከተሉም። የትኛው የትኛው ጳጳስ የትኛው ሐዋርያ የትኛው መጋቢ ሐዲስ የትኛው የቤተክርስቲያን አባት

በሽታው ሌላ ነው። መድኃኒት ፍለጋ የሚሄደው ወደ ሌላ ነው። ህዝባችን በሽታ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እሴቶቻችን በመውደቅና በመጣላቸው ምክንያት የገባችበት ቀውስ ነው። እናንተ መፍትሄ አካል አርጋቸው የወሰዳቸው ጉሌ ሰዎች ደግሞ ከእናንተ የባሱ ጋጦ ወጦች ናቸው። እውነት አደናይ ሶስት ሚሊዮን ፎሎወር አለው ምክንያታችን ምንድን አይታወቅም። ሞጣ ቀራኔው ከአደናይ በላይ እንደውም ሪፖርት እየተደረገ እየተዘጋበት ካልሆነ ወሰቀረ

አገር ምን ሲሆን ጃርት ያፈራላሉ። ጃርቶቹን እየተኮተላቸው ያላቸው። ስለዚህ እናንተ የመፍትሄ አካል አይሆን። ለዚህ ነው ችግሮቻችን ከአመት አመት እየተባባሱ ቀውሶቻችን፣ ደመፋሰሶቻችን፣ ጥላቾቻችን እንዲህ የሰኮር ነው የምንከተለው ጃርቶችን፣ ጉርጦች፣ እባቦችን በመሆኑ ምክንያት ነው። ደግሞ ምክንያታቸው ሲቆፍ አደናይን አሁን የምትከተሉት እውነቱ ለመናገር የግሎ ሲሆን አድናቂዎቹ ናቸው። ብልግና የምታደንቁ ምታበረታቱ፣ ከጀርባው ትልቅ ተልኮ ያላችሁ ሰዎች ናቸው። እናውቃለን። ታውቃላችሁ።

የውርደቶቻችን ቋሚ ሀውልቶች ናቸው። ተጽዕኖ ፈጣሪዎች የዚች አገር የህመማ፣ የሞቷ፣ የመድማቷ ምክንያት የሆኑ ሰዎች የመፍትሄ አካል አርጋችሁ ከፊት እያሰለፋችሁ ስለሆነ አገሪቱ ህመማ እየባሰ ጉስቁልና እየባሰ ይመጣል እንጂ አትዱን ሞጣቅራንን እንደ ትልቅ ሊቅ እንደ ሞኒዮ የኒሞጋኛን እነ አደናይን እነ ጅጅኪያን እነ ዳልቻን እነ ጆከርን ማህበራዊ አንቂ አክቲቪስት አርገ የወሰደ ህዝብና ትውልድ ይድናል? አሁን እስቲ እና እኔ ይቁረብኝ ብዙ መናገሩ ደብረኛል እስቲ የውርደቶቻችን ቋሚ ሀውልቶች ብላችሁ እስቲ ኮሜንት ጻፉ ኮሜንት ጻፉልኝ እስቲ እኔ አንድ አንዳችሁን ሰው እየጻፋቸ ወይ ከዳለቻ ወይ ከአዶናይ ወይ ከምናምን እየጻፋቸ የውርደቶቻችንና እፍረቶቻችን ቋሚ ሀውልቶች በሉ እስቲ ኮሜንቱ ላይ አመሰግናለሁ